ታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። ጎን ለጎን ምን አዲስ ነገር አለ አዲስ አበባ ውስጥ? ገቢው ሙሉን ለመቅዶኒያ ይውላል ነው የሰማሁት። ከዛ ውጭ አሉ የተባሉት የኪነጥበብ ሰዎች የሚሳተፉበት እግር ኳስ ጨዋታ አለ። ከአሁን በፊት ኳስ የሚጫወቱ ሰዎችን እንዲህ ቢያረጉ ኖሮ ይገባ ነበር የሚሉ ሰዎችም ኳስ ይሰጣቸዋል ተብሏል። ወደ ቤት ይዞ እንዲሄዱ አይደለም፣ እንዲጫወቱ እንዲያሳዩ። ከነዚህ መሀል ሰይድ ኪያር አለበት ስለተባለ እስኪ እንግዲህ በዚህ ጉዳይ ላይ ከፕሮግራሙ ጋር መረጃ እንዲሰጠን በፋና ላምሮት ነው የምናውቀው አዳነጋ ደውላ አድርገናል። አሎን በለውስ እንዴት ብለሃል? አዳነ አለን አለን። ይሄ በጣም ለየት ያለ ግጥሚያ እየጠበቀን ይመስላል። አንተ አለህ እንደ አዳነ አዎ፣ ማየቱ ላይ አዘጋጅተህ አትጮትም። እንደ ማንም አይጮትም ማለት ትችላለህ። ኳስ ይዘህ እኮ ኳስ ይዘህ ማንም አይጮትም ማለት ትችላለህ። በነገራችን ላይ እንደውም ይነሳል ብዬሽ አሰብኩት። ኮመንተሪውን የምትሰራው እኮ ድርሹ ናት። ስለዚህ የሳቀች ምንም አንሰማማ። እዚህ እኮ ስትሞክር ነበር ሰይፉ ከዚህ በፊት አንዴ። አይ በጣም አንዴ በማንቸስተርና አርሰናል ደርቢ ላይ ሞክረናት በጣም ውጤታማ ነበረች። ረፍት ላይ ሁሉ እያስተላለፈች ዳኛውን ነው እና አይ የድርሹ መቼ ነው የት ነው ያው በዚህ ሳምንት በኮንሰርት ይጥለቀለቃል እያላችሁ ነበር፣ እየሰማው ነበረ። የሚቀጥለው ሳምንት ደግሞ ያው በኳስ እና በስፖርት ፌስቲቫል ይጥለቀለቃል ነው ሀሳቡ። ያው ቲክቶከሮች አሉ፣ አርቲስቶች አሉ፣ ድምፃውያን አሉ፣ ጋዜጠኞች አሉ። አራት ቲም ነው ያለው። እንደውም በጣም የሚያዝናና ነገር ከጋዜጠኞች አምበል ምስግና ነበር። እንደ አጋጣሚ ሳይድ ኪያር ነበረ ቲሙን የሚመራው ዛሬ ለስራ ጉዳይ አልመጣም እና ሁለት ወንድማማቾች የሁለት ክለብ አምበል ሆነው ነው የመጡት፣ ሞገስ መብራቱና ምስግና መብራቱ። እና ማምሻውን እንደውም ከታላቅ ወንድማቸው ጋር የእንትን ቴክኒክ ነገር እናወራለን ብለው ሲያስቡ ነበር፣ ምን አይነት ቴክኒክ ብንጠቀም ይሻላል የሚለውን እና ምን ሲያነሳ ነበር ድምፃውያኑ ሌሊት ክለብ በጣም ሲሰሩ ስቱዲዮም ሲያቀናብሩ ነው የሚያመሹት ስለዚህ በማግስቱ አያሳስበንም አርቲስቶችም ስክሪፕት ሲያጠኑ ነው የሚያድሩት ስለዚህ አያሳስበንም ቲክቶከሮችም ሌሊት ጌም ሲጫወቱ ነው የሚያድሩት ብቸኛው ተኝተን የምናድረው እኛ ጋዜጠኞች ስለሆንን ዋንጫውን እንበላዋለን ሲል ነበር በጣም ምርጥ ትንታኔ ቲክቶከሮች ግን ከዚህ ከዱቄቱ ጌም ውጭ እግር ኳስ ሞክሮ ያውቃሉ? ጋርጋቸው የመጀመሪያው ተስፋችን ወጣትነታችንና ልጅነታችን ነው ሲል ነበረራችን እና እነፍቄ ተረባውን ከፍ አድርገው መጥተው እንደ አጋጣሚ የሆነው እነፍቄና ና እነ ሞገስ አንድ ቲም ነበሩ በፊት የአርቲስቶች ቲም የሚል። ለዚህ ውድድር ሲባል ቲማቸው በሁለት ተከፍሏል። በጣም በርካታ አርቲስቶች ነው ያሉት። ያው አርቲስቶቹ ጋር ከዋንያኑም፣ ደራሲውም ምናልባት የስክሪፕት የሚጽፉ ወደ አንድ ቲም ነው የሚመጡት። ድምፃውያን ጋር ደግሞ አቀናባሪዎቹም ጭምር ይካተታሉ። የዜማ ደራሲያንም ጭምር ይካተታሉ። በነ ሞገስ በኩል ማለት ነው። የፊታችን ሀሙስ የጥሎ ማለፍ ጨዋታ ይሆናል። ጋዜጠኞች ከቲክቶከሮች ይጫወታሉ። አርቲስቶቹ ደግሞ ከድምፃውያን ጋር ይጫወታሉ። ሀሙስ እንዳጋጣሚ ካላንደርም ይዘጋል። ሜዴ ነው ስለዚህ የዛን ቀን የጥሎ ማለፍ ጨዋታ የሆነው እሑድ ዕለት ደግሞ የዋንጫ ፍልሚያ ነው የሚሆነው። እነ ሴፍሻ ሰፈር ነው የድሮ የሴፍሻ ሰፈር ነው የምናደርገው ብሪሞ ሜዳ። በጣም የሚያምር ሜዳ ሆኖ ተሰርቷል። ምናልባት ሴፍሻ በቅርብ አይተኸው ምታ ከሆነ በጣም እጅግ በማር አንድ ሶስት ሺ ሰው ያይዝም፣ አሁን ይይዛል እዛ አካባቢ እኛ እንደውም ከሁለት ሺ አምስት መቶ እስከ ሶስት ሺህ ሰው ነው የምንገምተው እንደዛ ይዛል። አሁን በቅርብ ከተሰሩ ሜዳዎች መካከል እንደውም በቁጥር ከፍ ያሉትን ከሚይዘው ሜዳዎች አንዱ እሱ ነው እና እዛ ብለናል። ያው ዋናው ነገር ምንድነው እዚህ ውስጥ አብሮነትን ይሄ በቃ ያለውን ደስታውን ቲፎ ዞን ምናምን እንዳለ ሆኖ ገቢውን ደግሞ ወደ መኬዶኒያ የማምጣት ቀደም ሲልም ስታነሳው እንደነበረው ከትኬት ሽያጭ የሚገኘውን ሙሉ በሙሉ ገቢውን ወደ መቄዶኒያ የማምጣት ሀሳብ ነው እንግዲህ። ይዘን እየሰራ ነው ያለነው። አይ ደስ ይላል። አንደኛ ቅድም እንዳልከው ነው። ስፖርት ለወዳጅነትም ነው፣ ለፍቅርም ነው። ያግባባል፣ ሊያቀራረባል። ተመልካችም ደግሞ ከመደበኛው በጣም ሲሪየስ ከሆነው አጫዋወት ወጣ ብሎ ፈን ያለው የሚያዝናና ልዩ አጋጣሚ ሆንነታል ብዬ አስባለሁ። በአንድ ድንጋይ ሁለት ወፍ ነው። በዚህ በኩል መዝናናት ነው፣ በዚህ በኩል ደግሞ ገቢው ለመቄዶንያ መሆኑ ደግሞ በጣም አስደሳች ነው። ምክንያቱም አሁን የጠራቸው ለምሳሌ ፊልም ተዋናዎቹ በጣም የሚናቅ አይነት ቡድን አይደለም። በነገራችን ላይ እንዲህ እነነባ ከባድ ቲም ናቸው ማለት። ፍቄ እኮ በጣም በሁለቱም ነው የሚሄደው። በእግር ኳሱ ካልተሳካ በካራቴው ደሞ ይገባል። ፍቅር ከሁሉም የያዘው። እኛም ምን እናያዝ? በግሩፕ ተከፍሎ ነው ወይስ አንድ ጨዋታ ነው? አይ አራት ቡድን ናቸው። መጀመሪያ ጥሎ ማለፍ ነው፣ ቀጥሎ ለዋንጫ ነው። አርባ አምስት ደቂቃ ነው የሚጫወቱት። ይችላሉ። እሱን እኮ ነው የምለው። እኔ በኩል በእኛ ጊዜ የህዳሴው ላይ ስንተጫወታችሁ ግማሽ ሀምሳ አምስት ሀምሳ አምስት ማለት ይጠቃላል። ሀምሳ አምስት ደግሞ ተደምሮ ምሳ ደግሞ ግማሹ ሀምሳ አምስት ግማሹ ሀምሳ አምስት ላይ አሁን ምን አለበት? አግብቶ የዛ ያከበራትን ሴሌብሬሽን ታስታውሷታላችሁ? ይገለበጣል ነው ሳይፉ፣ ይገለበጣል በመሬት መሬት ለመሬት ሴሌብሬሽን። በነገራችን ላይ በሰው ልጅ አልተሞከረም፣ አህያ ስታይል ይባላል። ምን ስታይል? አህያ ስታይል። መሬት ላይ ምን ደባለል ነው አሁን። ትደግመዋለህ? ያንን የማድረግ አቅም አለ። እኛ ኤኒ ታይም እኮ እኔ ወይኔ እኔ እኮ እውነቱን ለመናገር ምን አለ መሰለህ፣ አንዳንዴ በቃ እድል ወደዚህኛው መንገድ ታመጣለች። ወደ ጋዜጠኝነት ወደ ግን ዘጠና ደቂቃ የሚበዛ ይመስለኛል እኔ። አይ አዳነ፣ ምን ትላለህ አንተ? ዘጠና ደቂቃ ይበዛልህ? ዳኞቹ ማን ናቸው ጢም ማትረፍ አልፈልግም። ጢም ማላይ ከሆነ ደቂቃ በኋላ እኮ ይዝቱብናል። አዎ፣ በእርግጥ ሙሉ በሙሉ ዳኝነቱን ቴክኒካል ቲም ምናምን ሙሉ የሚመራው የአዲስ አበባ ወጣቶችና ስፖርት ቢሮ እግር ኳስ ፌዴሬሽኑ ጋር ሆኖ በጣም ፕሮፌሽናል ዳኞች፣ ቴክኒካል ቡድን ምናምን ነው የሚመራው። እኛ ማስተባበር ስራ ነው እንጂ እዚያ ዋና ዋና ነገር ውስጥ አንገባም። ሶ እኛኛ አቅድ ሰላሳ አምስት ሰላሳ አምስት ደቂቃ የሚል ነው ከሰላሳ እስከ ሰላሳ አምስት ደቂቃ የሚል አቅድላቸዋል። ቴክኒካል ቡድኑ ያው ያለውን ነገር ከዚህ በፊት የነበራቸው እንዳይተን በሚገርም ሁኔታ ብዙዎቹ ግን ልምምድ ይሰራሉ። ጥቂት ነው ልምምድ የማይሰሩ ያሉት። በእኛ ጊዜ አይደል? በእኛ ጊዜ አሁን ከሰላሳ ደቂቃ በኋላ አፈላሁ እኔ እና የት እንዳለ ሁሉ አላወቅኩም፣ ግን በደምብ ላልሰማ እኔ አሁን ዳኝነቱ ላይ በተመለከተ በእኛም ጊዜ እንደዚህ ከወጣቶችና ስፖርት ምናምን ተላኩ እና እረፍት ላይ ሰው እንግዲህ ቢጫና ቀይ የሚያገኘው ሜዳ ውስጥ ነው አይደለ? ከሜዳ ውጭ ያገኛችሁ ከሜዳ ውጭ ለምን ወገሻችሁ? ጠላ ያድላል። ጠላ አሁን ኖርማል ነው። ምን ቦርድ ጠላ ምን ችግር አለ? ሜዳ ጠላ ከድፎ ጋር ያደለ የተወሰነ እና የተወሰነ ያረቄ ሻትም ነበረ። ላጥቄዎች ተረክል ይሉ ትንሽም መነቃቃት ማለት ነው። መተው ከስፖርታዊ እንትን ውጭ ነው ምናምን ነገር ብለው የያዝነውን ጠጅ ሳንጠጣ ነው አሬኬውና ዋንቱ ጠላውን ብቻ ከጠጣን በኋላ ተበጠል ነው። እንደዚህ ሲሪየስ ሲሆን ትንሽ ከበደን ያኔ፣ ትንሽ ስፖርታዊ ጨዋነት ኃይሌ ዳኛን በቃ ኃይሌማ ጥሩን እየሄደ ግን ደስ ይላል። ይሄ የጋራ መቀራረቡን ያመጣል። በጣም አላማና ግቡ በጣም ደስ ይላል። ስፖንሰሮች አሉ፣ የሚመሰገኑ ለዚህ ዝግጅት እንደው መሳካት አስተዋጽኦ ያደረጉ ዋዳና እዊ ያው በደንብ በደንብ በደንብ አሉ። ያው የመጀመሪያው ፔፕሲ ሞሃ የለስላሳ መጠጦች፣ ገና መጀመሪያ ይዘን ሄደን ገቢውንም ለመኬዶኒያ መሆኑን ከዛ የውድድሩንም ሀሳብ ስንነግራቸው በቃ የምትፈልጉትን ሊስት አድርጋቸው አምጡ፣ በቃ አብረን እንሰራለን ይህ ውድድር በነገራችን ላይ ለዚህ ዓመት ብቻ አይደለም፣ ቋሚ በየዓመቱ የሚደረግ ነው እና ሌሎችም ይሄ አጭር ርቀት የመቶ ሜትር ሩጫዎች የዱላ ቅብብል አይነት ምናምን እናስባለን እና እሱንም ጨምሮ የምትፈልጉትን ነገር ሁሉ አብረናችሁ እንሰራለን ብለው ፔፕሲዎች፣ የመዋ ለስላሳ መጠጦች። ከዛ ያው የሀገር ኩራት የሆነው ኢትዮ ቴሌኮም። አሁንም በቴሌብር ላይ ነው በነገራችን ላይ ትኬቱ እየተሸጠ ያለው አሁን ልክ የገቢ ማሰባሰቢያ ያው ላይ የመቄዶኒያ አንድ ነገር ደጋግመን ስናነሳ አልነበር? ሰዎች በሚሊዮን በመቶ ሺዎች፣ በሺዎች ብቻ ሳይሆን በመቶ ቤቶችም የሚፈልገውን መርዳት ይችላል ለሚለው በትክክለኛ ማሳያው ይህ ሰዓት ይመስለኛል። ቴሌብር ላይ ገብተው ሰዎች በሁለት መቶ እና ሶስት መቶ ነው ያደረግ ነው። ሶስት መቶ ያው ፔፕሲ ያለላቸው ቺፕስ ፖፕኮርን ምናምን ይኖራል። ያው የስቴዲየም ውስጥ አይነት ድባብ እንዲኖረው ኢትዮ ቴሌኮምም አለ፣ ጎፈሬ አለ፣ የትጥቅ አምራቹ አባይ ቲቪዎች በብዙ ፕሮዳክሽኖች አብረውን ይሰራሉ። በጣም እነሱንም እናመሰግናለን። የአዲስ አበባ ወጣቶችና ስፖርት ቢሮ በጣም ትልቅ ድጋፍ እያደረገልን ያለው ምናልባት በዚህ አጋጣሚ ሴክሻ አንድ ነገር ለማንሳት ያህል ዛሬ ከጋዜጠኞች የተነሳ አንድ ጥያቄ ነበረ ውድድሩ ላይቭ ይተላለፍልን የሚል ማለት ነው። በጣም በተደጋጋሚ ነበረ ጥያቄው የተነሳው። እኛ ምን ብለን ሀሳብ አንስተናል። ምናልባት ያው የመቄዶንያ ተወካዮችም እነቶቹም ስለነበሩ ቴክኒካል ነገር ካልገጠመን በስተቀር ውድድሩን ያው ከመቄዶንያም ጋር የተያያዘ ስለሆነ ሰይፉ ኦን ኢቢኤስ ላይ ቴክኒካል ነገሩ የሚስተካከልን እና የሚሳካ ከሆነ ከሀይላይት በተጨማሪ እሱን ለማስተላለፍ እንሞክራለን። ኧረ ይተላለፋል ነበር ይተላለፋል ብን በሴፉ ሾውና በሴፉ ኦን ቤስ ዩቲዩብ ቻናል በቀጥታ ስርጭት። ምክንያቱም ገቢው ለመቅዶኒያ ነው። ጎለጎን ስፖንሰሮቻችን ከልብ ከልብ ነው እውነቱን ለመናገር የምናመሰግነው። ቅድም እንዳልከው ነው፣ በዚህ ፕሮግራም ላይ የግድ ትኬቱን የምንቆርጠው ለስንሳተፍ ብቻ መሆን የለበትም ባይመቸን እንኳን ትኬቱን ገዝተን ሁለት መቶ ብር አዋትን ቦታው ላይ አለመገኘትም ይቻላል። ይቻላል። ስለዚህ በተዘዋዋሪ መቅዶኒያን ማገዝ ነው። ከዛ አንጻር እንግዲህ ዝግጁ ናችሁ? ሐሙስ የተባለ ነው። በጣም ከልብ ከልብ ነው የምናመሰግነው። አዴ ቀረ የምትለው ነገር ካለ ምንም የለም። ልክ እንዳንተ እንዳቀረብከው ሀሳብ ነው። ሁሉም ቢመጣ ደስ ይለናል። ሁሉም ቢሳተፍ ደስ ይለናል። መምጣት የማይችሉ ትኬት ቢቆርጡ ደስ ይለናል። ከምንም በላይ ግን ስቴዲየም ውስጥ ጥሩ ድባብ ብናሳልፍ፣ በጋራ የሚል ሀሳብ አለን። እንግዲህ የዛ ሰው ይበለን። በጣም ነው የማመሰግነው። ከልብ ከልብ እናመሰግናለን። አዳነ፣ ያው የሀሙስ ሰው ይበለን። እዛው እንገናኛለን። ሁላችሁም ተጋብዛችኋል። መልካም አመሻሽ ብያለሁ።